በአዝናኝ ቪዲዮች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከ መጨረሻው አብራችሁን በመቆየት ለስቻናል ለማድሽ ከሆናችሁ ላይክ በማድረግ ሼር በማድረግ ና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ። በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጎኝ፣ ቪዲዮ በላይክን ጀምሮ። በዛሬ ቪዲዮ ምን እናያለን? ሰይፉ ፋንታሁን ትልቅ ክስ ቀርቦበታል። ያክስ ምንድነው? ምንድን ነው? ለብዙ ብር ተበልተናል የሚሉ ሰዎች መጥቷሉ። ማናቸው? እሱ ላይስ ምን ዓይነት ክስ ሊቀርብበት ይችላል የሚሉ አብረ እናያለን። እንዳልካቸው ዘነበ እያለቀሰ እንባውን እየወረደ ቪዲዮ ሰርቷል። ለምንድን ነው ምን ተፈጥሮ ነው የሚሉን አብረን ምን ይሆናል። የአዶናይ እና የዩቲ ነገርም እንደቀጠለ ነው። ቲክቶክ ክሪኤቲቭ አዋርድ አነጋጋሪነቱ ቀጥሏል። እስካሁን በሌላ ቪዲዮ ደግሞ ማስተር አብነት ሰሞኑን መኪና ይሰጧል፣ መኪና ይሸለማል የሚሉ ብዙ ዜናዎች ወጥቶ ነበር። ከራሱ አፍም የሰማነው ነበር። ያ ነገር ተሸውጃለሁ፣ ተታልያለሁ እያለ ነው። ተፈጥሮ ነው ማነው ያን ነገር ያረገው የሚለውን አብረን ያለን፣ እስከመጨረሻው አብራችሁ ቆዩ። ወደ ቪዲዮ ሚኒበት ስለገባሁ ነው እንጂ በጣም ነው የሚያበሳጭኝ። አስፋልትኝ ሆነ እዛ አስፋልት ሰላም ነሽ፣ ሰላም ምን፣ አይ ሰላም፣ ከዛ ወይ ደግሞ ሌላም ቦታ ፀሐይ ዋለ ወይ ክረምት ላይ በነበር ዝናቡ አለ እና የሚይዘው ዕቃ እራሱ ይሄ በጣም ነው የሚከብደው። ቀን ሙሉ ይዤው ነው የሚዞረው ከ ስሄድ አለው ከዛ ደግሞ የያዝኩት ዕቃ ይዘሹ ስትይ እና አንድ ቁጭ ስታደርጊ እንድ ነገር እኩል አይደለም። እና ሰው የማይረዳ ሰው አለ፣ በዛውም ልክ በጣም አሪፍ ሰዎች አሉ። በነሱ እንዳልሽ ደግሞ መልክሽንም ምንም እያዩ ውሸት ነው ብለው የሚገምቱ ነበሩ። አዎ እንደዚህ መጀመሪያ ሰማ ነው፣ በቃ ከአንድ ወር ከሁለት ወር በኋላ ነው የተለመደ የመጣው እንጂ፣ ካሜራ ነው ያለ ይመስላቸዋል ምናምን። እንደዛ የሚያስቡ ሰዎች አሉ። ወይ ደግሞ ራስሽን ዝቅ አድርገሽ ነው እንጂ አንቺን አደለሽ ቴክኖሎጂ አይደለም። ቀይና ውፍራም እኮ በቃ አይነታለም። ህዝቡን እንትን ፈትኙ ብሎ እንጂ እንደዛ አይደለም። ደስ ይላል እውነት ለመናገር የሆነ እቺ ልጅ ቆሎ ማለት ማስቲካ ምናምን እየሸጠች በአካል ባገኛት መጀመሪያ ማስበው ካሜራዋ ጋር ነው ምናምን የሚሉን ሀሳብ እንጂ አልዋሻችሁም፣ የእውነት ነው ብዬ ላላስብ እችላለሁ። ያው እንደምታያት ያለችበት ኮንዲሽን ምናምን ያን ነገር የምትሰራ አይነት ሴት አትመስልም። ግን ደግሞ ስራ ሳትነቅ ራሷን ለመለወጥ ይህ መስራቷን ልትደነቅ ይገባል። አሁን ደግሞ የምናየው ቪዲዮ ታዋቂዎቹ ካፕሎች የአር ካፕሎች በጣም ትልቅ ነገር ለማድረግ ተዘጋጅተዋሉ። ያ ምንድን ነው የሚለውን ስ አብረን አይተን እንመለስ። እግዚአብሔር ይመስገን። ይህ ምታዩትን ከወንድም ከቶቻችን ጋር ለመብላት አስበናል። ከዚህ በፊት አንድ ወይ ሁለት በሬ ነበር አደን የምንበላው። አሁን ግን አስር በሬዎች ለብዙ ሺዎች ለማብላት አስበናል። ይህንንም እግዚአብሔር ረድቶንና እናንተ ካገዛችሁን ማድረግ እንችላለን። ከዚህ በፊት በምንም ሁኔታ እንደዚህ ብለናቸው አናውቅም። ይህን ቪዲዮ ላይክ አድርጉና ለብዙ ሼር አድርጉት። ይህንን የፈለግነውም ስማይል ስፔሻሊቲ ያዘጋጀውን ቻሌንጅ አሸንፈን ለብዙ ሰው ለመድረስ ነው። ስለሰማችሁት ነው የሆነ ማስታወቂያ አለ። እሱን ማስታወቂያ ካሸነፉ አስር በሬ በሶስት ዓመቷ ጥላ የጠፋች እናቷን ከብዙ ዓመታት በኋላ አፈላልጋ ትደውልላታለች። ለዚህ ነበር የደወላችሁት፣ ለደህና ነገር አትደውሉም ብላ ስልክ መዝጋት ነበረ እናቷ ምላሽ። በዚህም ጭንቀት ምክንያት የጫት ሲጋራ፣ መጠጥና ሌላም አደንዛዥ እጾችን ትጠቀም ነበረ። ከሰሞኑን በቲክቶክ መነጋገሪያ የነበረችው ቤተል ማስረሻ ያሳለፈችውን ህይወት የተናገረችው ነው። አባቴና እናቴ ተለያይተዋል። እናቴ በሶስት ዓመት የነበረ ጥላኝ የጠፋችሁ ያደግኩት ከዘመዶቼ ጋር ነው። አባት እናት፣ ወንድም እህት ማንም ከጎን ያልነበረ የብቸኝነት ስሜት ያጠቃኛል። አስረኛ ክፍል ውጤት ጥሩ አምጥቼ ደስታን ግን የሚጋራኝ ሰው አጣሁ። በዛም ምክንያት ራሴን ለማጥፋት ወስኜ ነበር 19 ዓመት ሲሞ ላይ ከቤት ወጣው። ሁሉም ለእኔ አዲስ ነበር ከጭንቀቴና ብቸኝነቴም ለመደበቅ የሱስ ህይወት ውስጥ ገባው። እንደምንም ብዬ አፈላልጌ የእናቴን ስልክ አገኘው። እኔ ከእሷ መወለዴን እንኳን በማያውቁ ወንድሞቿ አስደወልኩ። እሷ ግን ልታወራኝ ፈቃደኛ አልነበረችም። ለዚህ ነበር የደወላችሁት ብላ ስልኳን ዘጋጅ ሱሴን አብዝቼው አጠናክሬው ቀጥዬ ነበር ትላለች። አባቴ አሁን ላይ ይቅርታ ጠይቆኝ ከኔ ጋር አለ። እኔም ከሱ ሲወጥጥቼ ራሴን በፈጣሪ መንገድ እየመራውኝ ነው ትላለች። የሰው ትልቁ ስኬቱ ህመሙን አልፎ ድጋሚ ቆሞ ለሌሎች ማስተማር መቻሉ ነው ብዬ አምናለሁ። እሷም ለዚህ በቅታለች። የማያልፍ የችግር ቀን የለም። ሞትን አታስቡ። በብልሃትን ቺን ቲክቶከሪው ብዙዎቻችን እናቃታለን። ሰሞኑን እንዲሁም ቫይራሎታ ነበር በአንድ በስፖርት ቪዲዮ ምናም እኔ ሁላ ነገር ያሳለፈች አይመስልም። ሰው ውስጡን አናውቅም። ሲስክ ስናየው፣ ሲዝናና ስናየው፣ ሲቀልር ስናየው ግን ብዙ ሰው ያው ብዙ ያሳለፈው ነገር አለ። በዚህ እድሜ ሁላ ነገር አሳልፋ በሰላም እዚህ ጋር መታ ሁላ ነገር መውራት መቻሏ ራሱ ጥንካሬዋን ያሳያል። ምን ምንሄደው ወደ ሴፉ ፋንቶን ክስ ነው ማከሰሰው ምንድን ነው የተከሰሰበት ነገር እና ምን ተባለ የሚለውን አብረን አይተን ነበር ይህ የሆነ ጠየኛ ለእዚህ ጋር እዚህ ጋር የህዝብ ባዝ ውስጥ ነው ያለበት። የዛሬ አምስት አመት አንተ ማስታወቂያ በሰራኋ መቶ ዘጠና ሺህ ብርሃሉ ታክሲ የተመላ አንድ ግለሰብ አንተ ብቻ ሳትሆን፣ አቢሲኒያ ባንክ አቢሲኒያ ባንክ እጃቸ አለበት። እናግርሀለው ነው ምን ከደረሰ በማስታወቂያ ያገኘኸውን ብር የእኔ ገንዘብ ነው። እየነገርኩህ ነው እየነገርኩህ ነው። አቢሲኒያ ባንክም እጅ አለበት። ይድረስ ለመንግስት የዛሬ አምስት አመት በዚህ ምክንያት ህይወቱንና ትዳሩን ያጣ ይድረስ ለመንግስት እንደ ሰማችሁት ነው። ከአምስት አመት በፊት ባህሎ ታክሲ ማስታወቂያ ሰርቶ ነበር ሴይፉ ፋንታሁን። እና በዛ ደግሞ ቃላቸውን ሳይጠብቁ ብዙ የተበሉ ሰዎች እንደነበሩ ያው ሁላችንም የምናስታውሰው ነገር እኔ ከዛ ማል የተበላ ሰሆኑ እንደ አይነት ማስታወቂያ ግን የምትሠሩ፣ ታዋቂ ሰዎች የሚሆን ቲክቶከሮች እናንተን አምኖ የእናንተን ማስታወቂያ አይቶ መጥቶ ያንን ብሩን ኢንቨስት ዛሌ የሚያረግ ሰው ቢበላ የሆነ ነገር ቢፈጠርበት ቃላቸውን ባይጠብቅ ያ ድርጅት ኃላፊነት ልትወስዱ ይገባል። ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ ባለቤትን ጨምሮ የተለያዩ ሰዎች በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ባለቤቱን ጨምሮ ታዲያ እሱ ያረፈበት ሆቴል ባለቤትን ጨምሮ የተለያዩ ግለሰቦች ተጠርጥረው በቁጥጥር ስር ብለዋል። የ14 ቀን የጊዜ ቀጠሮም ተጠይቆባቸው ዳኞች ይህንን ፍቃድ ሰጥተው ለ14 ቀን ቀጠሮ ታዲያ በማረሚያ ቤት እንደሚቆዩ የተሰማ ሲሆን የጋዜጠኛ ገነነ መኩሪያ ሊብሮ ወንድምም ታዲያ የጋዜጠኛው አስክሬን ወጥቶ ምርመራ እንዲደረግበትም ጥያቄ ማቅረቡ ተሰምቷል። ዛሬ እጅግ በጣም የሚደብር ዜና ነው ይላችሁ፣ የመጫወት እጅግ በጣም የሚያሳዝናል። ማስተር አብነት ከታምሪን ሞተርስ ታዲያ የመኪና ስጦታ ቃል ተገብቶለት ነበረ። ይህም የሚሆነው ደግሞ አምስት መቶ ሺህ ፎሎወርስ ሲገባ መሆኑ ይታወቃል። ታዲያ ፌክ አካውንት በታምሪን ሞተርስ ስም እየተከፈተ ብዙዎች ፎሎወርስ እየሰበሰቡ ይገኛሉ። ታዲያ ይህም ማስተር አብነትን ታርጌቱን እንዳይመታና በብዙ እየጎዳው ይገኛል። ብዙ ሰው ብልጠት ሊጠቀም እየሞከረ ሲሆንና ያ አልሞላም ነበር፣ ቅርብ ሰዓት ነው። 300 ጊዜ ገደብ ደግሞ አለውና መኪና ሊያጣበት የሚችልበት እድል አለ። ምራሰቡ ጆርዳን በጣም ብዙ ነበርና ለማውራት ራሱ አይመቸኝም ማቆም ሲሄድ ምናምን አስጠርተህ ነው። ኢቨን ሰው ራሱ የለምና ወንድሜ አትወደቅ፣ ሰው ሆነ አትወደቅ። እግዚአብሔር ሰው ሆነ ይከባል። ጁን ዳንኤል ብቸኝ ሆኗል፣ ጠያቂ እንኳን አቷል ብሏል ጓደኛው። አሁን ደግሞ ምን ያው እንዳልካቸው ዘነበ ነው እያለቀሰ ቪዲዮ ለቋል። ለምን አለቀሰ የሚለውን ምክንያቱንም አብረን አይተን እንመለስ። ስሙኝ በጌታ በጌታ ማለት በጣም ደስ ብሎኛል በጣም ማለት ነው። እግዚአብሔር እኔንም ቆጥሮ እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግሥት መጣ። እንደዚህ ነው እ ወንጌል መስክራችሁ ሰው ጌታ ሲቀበል ደስ የሚለው ኢየሱስ ያድናል። የእኛን ሁኔታ አይደለም፣ የኛን አይደለም። በቃ ማዳን እግዚአብሔር ነው። እንዴት ማን ከየት እንደሚያድን በማን? ጌታን አመስግኑ። በቃ እግዚአብሔርን አመስግኑልኝ፣ አመስግኑ። እግዚአብሔር መስገን በሉ። እኔ ደስ ብሎኛል። የመጀመሪያ ነው፣ አላውቀውም። እንደዚህ ነገር እንዳያችሁት ነው። እንዳልካቸው ዘነበ ያለቀሰ መጥቷል። በጣም ስሜት የሆኑ ምናምን መለቀሰበትን ምክንያት ያ ነው እና እስኪ ሌሎች ምን አይነት ሀሳብ ሰጡ የሚለውን አብረን ላይ ተንመለስ

አረ ጉዴ ፈላ እስቲ በዚህ ጉዳይ አስተያየት ያላችሁ አስተያየታችሁን እፈልጋለሁ። በቀጣይ ደግሞ የምናየው አዱ ነይ ለሮፍና ልጅህን ብሎ ይዞለት መጥቷል። ስለ ቲክቶክ ክሬቲቭ አዋርዱም የተባሉ ነገሮች አሉ እነሱን አብረን አይተን መለስ እስቲ ሮፍናን ልጅህ ላስተዋውቅህ ሪኢና ሮፍናን ትባላለች ታሪኳ ትንሽ ላካፍልህ ማለት ነው አንድ ቀን ወደ መቀሌ መጥተህ ነበረ ባሎኒ ኮንሰርት ነበረ የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው ከዛ ማን ብለው ሰየሟት ሪኢና ሮፍናን ስለዚህ አባቷ ነህ ማለት ነው እንግዲህ እንደምታያት በጣም ነው የምታምረው ቆንጅዬ ነች አራተኛ ወሯ ነው አደለ ከተወለደች ወደ አምስተኛ ወሯ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው። መጥተህ ብታያቸው በጣም በጣም ደስ ይለኛል። ልክ እንደምታያቸው እነዚህ ሕፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው እና ጋይስ መታችሁ በየአቅማችሁ ብታግዙ በጣም በጣም ደስ ይለኛል ማለት ነው። እንደዚህ የሚያማምሩ ትናንሽ ሕፃን ልጆች አሉ እንግዲህ እንደ ሪኢና ሮፍናን ማለት ነው አንተና ትረሳ አምሷ ስታድግ በእርግጠኝነት።

የአዶናይ የሰው ፍቅር በጣም ነው ያሉ። በቃ ማለት ቅርብ ጊዜ ነው እንደዚህ ቫይራል የወጣው። ውጪ ነበር ካናዳ ምናምን፣ ግን በቃ በጣም የሰው ልብ ውስጥ የገባና በጣም ብዙዎች ወደዱት። ቲክታከር ነው ግን ለእሱ በዛው ልክም ጥላቻ ያላቸው ማሸነፍ የለበትም ብሎ የሚያስቡ አሉ። እነሱንም አብረን ነው ስቲ ታይሰሽ። እኛም ጥያቄ ልጠይቃችሁ ለቤተሰቦች ስፔሻሊ የአዶናይ ፈኖች፣ ለአዶናይ ለምትወዱ አዶናይ ልጆች በጨዋ ለምትመልሱ የሚያላቸው ኮመን አዶናይ ይገባዋል የምትሉበትን ሪዝን ነገር ይሄ ከድቻ ቦይስ ምናምን ብሎ ካመጣቸው ልጆች ውጭ ማለት ነው፣ አዶናይ ይገባዋል በዚህ አመት ቲክታክ ላይ አዶናይ በጣም የሰራው ነገር ብዙ ስለሆነ በዚህ በዚህ መስራት አዶናይ ይገባዋል ብላችሁ የምትሉበትን ነገር ብላችሁ ነገር፣ ማለት ከጥላቻ ጋር አታድርጉት፣ ወይም ከዘረኝነት ጋር አታድርጉት። ተባካችሁ በምንድን ነው አዶናይ የሚገባው? አዎ ሳይሆን ኮመንት ዘር ዘር ቀለም ሳይን እየሠራ ሰው ነው ማን አዶናይ። በምን በነገራችን ላይ ጋይስ ዘር ቀለም ብላችሁ ከጠየቃችሁማ ብዙ የምንጠይቀው ጠይቀው ነገር አለ አዶናይ። በነገራችን ላይ ጋይስ ዘር ቀለም ብላችሁ ከጠየቃችሁማ ብዙ የምንጠይቀው ጠይቀው ነገር አለ አዶናይ። በጎንደር ዘፈን እየጨፈረ ቪዲዮ ሰርቶልናል እንዴ? ዘር ምናምን ካላችሁ ቤተሰብ በጉራጌ አበጉራጌ አሁን እኮ ነው፣ አይደለም ምንድን ነው የምታወሩት? እ አይደለም አይ ዘር ቀለም ሳይል ካላችሁ በጎንደር ሰርቷል። በምን ዘፈን? የኔ ፍቅር በምን ዘፈን? በጎንደር ወይስ በጎጃም? በጎንደር በጎጃም፣ በሸዋ ሰርቷል። ጥያቄው እና ፖይንቱ እሱ አይደለም። ከሀገር ውጭ እያለ ከሀገር ውጭ እያለ ማለት ነው። በነዚህ ብሄር ብሄረሰቦች ወይንም በነዚህ ዘፈኖች ሰርቷል፣ ጥያቄ ነው የጠየኳቸው። አዎ ሰርቷል። አሁን አይደለም ያልኩት፣ ካናዳ እያለ ካናዳ እያለ ሰርቷል። እናንተ እንዴት ማለት እኔ፣ ለምንድን ነው ጊዜያዊ ደጋፊ የምትሆኑት? ምንም ልትወዱ አልቻለችም፣ እና በጣም ስለሱ መጥፎ ነገር መናገሯን ልታቆም አልቻለችም። እኔ የተለየ ጥላቸው አለባት ይመስለኛል። ልብ ጓደኛ ልጆች ናቸው። ለምሳሌ ብሳሳት ሳሳት መሳሳትን ባላወቀ አልፎ ስሜቴን ሚጠብቁ ቴምፕራመንትን ጠብቀው በሌላ መንገድ ይነግሯል። ያስተምሩ እንዳላፍር ሚጨነቁ ኩራቶቼ አሁን የሆነ እኒያ ላይም ቲክቶክ ላይ የሆነ ነገር ብርተ እንደ አይነቱ ብርሃን ሲሰሙ ወደየጉርጓዳቸው ይሄዱ እኔ የሚያጀቡ የሚከቡኝ ሚያቁኝ ምንድን ነው ብዬ ስል፣ በኋላ ነው ምንድን ነው የሚሉት፣ መስንዳ ሰጣችሁ ይሉኛል። እውነተኞቹ በበባም ሰንዳ ሰጣችሁ። ልጆች እኮ ሁሌም ልጆች ናቸው። አሃ ይሄ ፊት አውራሪ፣ ይሄ ጀግና፣ ይሄ ጀነራል አይሸነፍም እንጂ መሐሙድ ሁለት ሶስት ሚስት ማግባት ይችላል ነው ዋናው አላማው። ስለዚህ ያችን ሚስቱ አለች። ሁለተኛ ማግብቷል አለ። ሁለተኛዋ እኔ ነኝ ነው። ሌላ ነገር የለም። ሊቀበሉ ነው ኦፍኮርስ እንጂን የሰልም አይደለም። የሰልምም አልችልም። ሙስሊም ልሆን አልችልም። አስተዳድጌ አይፈቅድልኝም። ሙስሊምን ጥላቻ ሙስሊምን እንትን አደለም። ሙስሊም ጥላቻ ቢኖር መሐሙድን እንኳ አልቀርበውም ነበር። ትሁት እንደ መሐሙድ የዋህ እንደ መሐሙድ ሰው የለም። በእውነቱ ነው የምልህ፣ ፈጣሪ አጥፋኝ ነው። እንትን አለ በጣም እኔ በዚህ ደረጃ ሁለተኛ ሚስት ለመሆን በጉጉትና በደስታ የሚያወራ ሰው አጋጥሞኝ አቅም። የማህሙድ አህመድ የቀድሞ ሚስት ነች፣ አሁን እንደተለያዩ ሰምቻሉ። እና እንዴት ሁለተኛ ሚስቱ እንደነበረች እና ያን በፍላጎቷ እንዳረገች ሃይማኖትም፣ እንዳልገደባት በሰዓቱ እሱ ሙስሊም ስለነበር እንዳልገደባት ተነግራለች። ያው አንዳንድ ሰው ግን ፍቅሩ ገደብ የሌለው ነው የሚባለው፣ በእንደ አይነት ሰው ይመስለኛል። የሰው በጣም ከፋቱ፣ ደጉም ጊዜ የመርሳቱ በቃ በጣም ሰላም፣ ይህን ጊዜ ትረሳውና ያቺን ሞመንት ብቻ ታስታውሳት። ያንን ያስከፋኝ ብቻ በቃ ያን ሁሉ ጊዜ ምናምን በቃ እንዲህ እንደሆነ አላቅም በቃ እዛ ላይ ብቻ ቁስሏ ላይ ብቻ በቃ ቁስሏ ላይ ብቻ መሆን አልነበረበትም፣ ነው መሆን አልነበረበትም። እና እኔ ገባኝ እንዳቢስ ነው ያባይን በጣም የምከፋ ሰው ምናምን በጣም መሆን አልነበረበትም። እኔ ነው የምለው እግዚአብሔር ግን ሆን ነበረበት ብሏል በጣም ትልቁ ነገር የሆነ ነገር ሉዝ አድርገህ ምናምን ነገር ራስን ማግኘት የሚሰለ ነገር ደግሞ ይል ከባ ቶሚና ጥቼው አቤልና ጥቼው ምናምን ነገር ራሴን በማግኘት እግዚአብሔር ይመስገን እላለሁ ግን ደግሞ ተለያይተን አለመቅረታችን ደግሞ ደሞ እሱ በጣም ትልቁ የተሻለ ነገር አሁን ለምሳሌ የሆነ ነገር ስፈልግ ቅድሚያም እደውልላቸው ሁለቱ ናቸው በልጅነታችን የሆነ ኩርፊያ ነበረ ግን አሁን በጣም ጓደኞች ናቸው። በቃ ጥሩ ጓደኞች የምደውላቸው የሚደውሉልኝ እንጂ አይንዳ ያን ፕሪንሲፕል በቃ እንገናኛለን ምናምን ነገር ግን ወደ ስራው እንግባ ስትይ ምናምን ነገር። አዎ አንድ ቀን ስታድጊ ማስመሰል ድራማ አስፈላጊ አይደለም። ከሁሉም በላይ አታችመንት ይፈልጋል፣ አይደለም አታችመንት ይፈልጋል፣ መገናኘት ይፈልጋል። ከስራው ከምኑም በፊት በቃ የድሮ ገባ ልብ ክፍት መሆን አለበት ትኡሚን በትክክል ልብ ውስጥ አቤልንም እነሱ ምን እንደዛ። ግን አሁን አወራንና ናና ቪዲዮ እናስራና ነገር በፍጹም አይሆንም አይችልም። ሆነም አይችልም ይፈልጋል ስራ ይፈልጋል። መለያየቱ እንዳለ ሆኖ ስራ ለም ይፈልጋል። በቃ በደምብ ይፈልጋል። ግን ሜይ ቢ ቻንስ ሊኖር ይችላል ብለህ ታስባለህ ወላ አቢሲኒያ ቫይን የሚቀጥልበት? በደምብ እኔ እንደዛ ነው ማሰበው። እንዳልኩ ነው ጊዜ ይፈትዋል። ስለ አሁን እኔ ጋር ጊዜ ይፈቷታል። ቅያሜ የለኝም ምን ይናፍቁኛል። ገባ ቶሚን ሳየው የሚሰማኝ ስሜት አለ። ያኔ የተናደድኩበት ሰዓት ቶሚን ሳየው በጣም የሚያበሳጭኝ በቃ እንዴት ምና አለው ፕሪንስን ሳየው ምና አለው ገባ፣ እንዴት ምና ያስብለኛል። አሁን ግን ጊዜ ፈታው፣ ጊዜ ፈታው። እግዚአብሔር ማስተማርን አሁን ሳየው እንደውም ናፍቆት ነው። እሺ ቤተሰቦች እስከሆኑ ቪዲዮዎች ይሄን ይመስሉ ነበር፣ እንደወደዳቸው እንደተዝናናችሁባችሁን አዲስ ነገር እንዳያችሁበት አንድ አልጠራጠርም። እስካሁን ቪዲዮ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስገቡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።